አብርሃምን አስቀረዋለሁ። እርፍ አንቺ ገልቶ የቀረሽ። ይሄ ነበረ ይሄ ነበር የቀረሽ። ጭራሽ አብርሃምን አፈቅረዋለሁ እናንተ ጉድበል ጎንደር ማለት አሁን ነው ጭራሽ። ከትላንትና በኋላ ለየት ያለ ስሜት ተሰምቶኛል እንዶ፣ ስሜት ሽ ይቋረጥ! አንቺ ሴትዮ አንቺ አሰዳቢ ማለት ነው እናንተ ግን ካለሁበት ሀገር ወደ አሜሪካን ወይም ደግሞ ወደ ዱባይ ከገባው፣ ግን ይች ሴት ይጓላያትም። እስኪ ንገሩኝ ደግሞ እኮ እኔ ካሜራ ላይ ስትገባ ካሜራ ሲደቀንባት እንደ አህያ ተጭና ነው እንደምትመጣ ትላለኝ። ምንድነው? አንቺ ጨጓራ ህመም አለብሽ አንቺ ሴትዮ። እንደውም አላየበት ቦታ የት ልግባ? መቼም እኮ የእሷ እንትኖች አድናቂዎች እኮ ገሀነምም የሚሉኝ እኮ አይጠፉም። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ ሌላው የነ እቴቴ የነ እቴቴ ማሽቃበጥና ማሽቋለጥ፣ ማፍቀር ማለት እኮ መታደል ነው። እሱ ያለበት ቦታ እናውቃለን፣ የማይከበርበት ቦታ ነው ያለው። ድል ያለ ፕሮግራም እናዘጋጅልሽ እና አብርሃምን የፍቅር ጥያቄ ትጠይቀዋለሽ እድልሽን ትሞክሪዋለሽ። ምን ነው የመቶ ሺ እና የአንድ ሚሊዮን ብር ሎቶሪ ያዘጋጀላት መሰለ እን እድሏን የምትሞክረው ማለት ነው? እናንተ ቆሻሾች ማለት ነው። ባለትዳር ወንድ ስላፈቀረች የልጅ አባት እድልሽን ትሞክሪያለሽ የፍቅር ጥያቄ ታቀርቢለታል። እሺ። ኧረ እናንተስ ምን አይነት የረከሳችሁ ናችሁ? በሴት ላይ እንደዚህ እየነገዳችሁ ሴትን እንዳቀለላችሁ ትኖራላችሁ። ለማንኛውም ዛሬማ ልክ ልካችሁ ነው የምነግራችሁ ማለት ነው። ሺ ጊዜም ድራማም ስሩ፣ ሺ ጊዜም ድራማም ይሁን፣ ለምን የድራማ አባት አይሆንም? አይመለከተኝም። እናንተ ሴት የምትረክስበት ነገር ነው ይዛችሁ የምትመጡት ማለት ነው። እናንተ ዝሙታሞች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ በያላቸው ያላችሁበት ሰላማችኋል። አላህ ያብዛለኝ ላላህ ብዬ እወዳችኋለሁ። ለቤቴ ወይ ለሰራሬ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የሜዳዋ አህያ የአብርሃም ውሽሚት ቪዲዮ ነው ማለት ነው። እንግዲህ ትላንትና ከህይወቴ ውጪ ብሏት ነበረ ማለት ነው። የምወዳት ሩታ ናት፣ የማፈቅራት ሩታ ናት፣ ከእሷ ጋር አብሬ መኖር ነው የምፈልገው፣ ከእሷ ጋር ህይወቴን መቀጠል እፈልጋለሁ ብሏት ነበረ። አንቺ መሞት ነበር የሚጠበቅብሽ ማለት ነው። ደበቅ እውነቴን ነው። ሰው ማያሽ ቦታ መደበቅ ነበር ያለብሽ ማለት ነው። አንድ ወንድ ልጅ ከህይወቴ ውጪ፣ እኔ ከሚስቴ ጋር ነው መኖርን የምፈልገው ልጅ ማሳደግ እፈልጋለሁ ሲልሽ፣ አንቺ ተመልሰሽ ከመተሽ። ይህን ይሄን ካለኝ በኋላ የተለየ ስሜት ተሰምቶኛል፣ እና በቃ ማንም ያልገመተው እኛ ገምተናል እኮ ምን ማንም ያልገመተውት ያለሽ ጉንጭ ጉንጩ አንገት አንገቱ ስትይው፣ ግንባር ግንባሩ ስትይው እኮ ሳመኝ ልሳመ ስት እኮ እኛ ብለናል እኮ እቺ ልጅ አፍቅረዋለች ብለናል እኮ አንቺ ከንቱ አንቺ ሴት አሰዳቢ የሆንሽ ሴትዮው ማለት ነው። ግን ምን አስበሽ ነው እውነቴን ነው ምልሽ፣ ምን አስበሽ ነው? እንዱ ዘመድ አዝማድም ቤተሰብም ብጤ የለሽም፣ እናት አባትም የለሽም፣ ይህ ሚዲያ አይከታተሉም። እንዱ ምን አይነት ሴት ነሽ? ምን አይነት ሴት ነሽ? እኔ የተለየ ስሜት ተሰምቶኛል፣ አፈቅረዋለሁ። አብርሃም አብርሃም እኮ ባለትዳር ነው። ከዛም ከትዳርም አልፎ የልጅ አባት ሆኗል እኮ። እንዴት ነው አንድ ባለ ትዳር ወንድ ከሚስቱ እስካልተፋታ ድረስ የሚስቱ ሰማኔ ወይም ኒካ እስካላወረደላት ድረስ በግድ አፈቅረዋለው በግድ ለሱ ስሜት አለ። ኧረ ስሜትሽ ይቋረጥ አንቺ። በግድ ማለት ነው አንቺ፣ አሰዳቢ ማለት ነው ቀለሟ። ድራማ እኔ ድራማ ሲሆን አይደለም ብያለው። እንደኔ እኮ ጅል አይደለውኝም ይገባኛል። ግን ምን በተመለከተ ምን ለማስተላለፍ ነው ይሄ ማለት ነው ዝሙትን በቀጥታ ሚዲያ ማስተላለፍ ማለት ነው። ምን በተመለከተ ማለት ምን በተመለከተ ነው ይሄ የምትን የሚናገሩት ማለት ነው የሚሰሩት፣ አፍቅርዋለሁ። ማንም ያልገመተው ገምተናል። በጤናሽ አልነበረም እኮ ልቀቂልን፣ ያልሻት ማለት ነው ልቀቂልኝ። ከኔ ጋር የሆነ ወንድ ልጅ እንዴት እንደሚከበርና እንደሚወደድ፣ አንቺ ባለጌ ስድ ማለት ነው አንቺ። አሳዳጊ የበደለሽ ውርጋት ማለት ነው አንቺ መንደር የሆንሽ ሴትዮ ማለት ነው። እኔ በአንቺ ልክ እንደዚህ ሴት አይቻላቅም። ብዙ ከባለትዳር ወንድ የሚለጣጠፉ ብዙ ከባለትዳር ወንድ የሚራገጡ ሴቶች አይቻለሁ፣ ግን እንዳንቺ አይቻላቅም፣ እንዳንቺ አይቻላቅም። ዓይን አውጥታ ወድጀዋለሁ፣ አፍቅረዋለሁ፣ ለሱ ለየት ያለ ስሜት አለኝ ሁሉ ስሜትሽ ይቋረጥ አንጂ በክት ማለት ነው። እኔ ራሱ መጥፎ ነገር እንድናገር አድርገሽኛል። እንዱ ምን አይነት አሰዳቢዎች ናቸው? እኔ የእሷ ይቅርና እነዚህ ደግሞ ሴታ ሴት የሆኑ ምንድን ነው ያልሽው? ድገሚ እስኪ ምንድን ነው ያልሽው? ይላል አፎ ውስጥ ሊገባ እኮ ምንም አልቀረውም። ይሄ አቤላ የሚባል ሴታ ሴት ማለት ነው። ማፍቀር ማለት እኮ መታደል ነው። ማፍቀር ማለት መታደል ነው። የሚያፈቅርም የሚፈቅርም የታደለ ነው። ነገር ግን ቦታ አለዋ ቦታ ያለው ቦታውን አልመረጣችሁም እናንተ ከንቶች ማለት ነው። አንድ ባለትዳር ወንድን አፈቅረዋለሁ ስትል ምን ለማለት ፈልገች ነው? እሱ እኮ ባለትዳር ነው። የት የልጅ አባት ነው። ዛሬ ባይስማሙ ነገ ሊስማሙ ሊታረቁ ይችላሉ። አንቺ ደግሞ ራስሽን የመሰለ ነው ፈልገሽ ማግኘት ያለብሽ ማለት ሲገባ፣ ማፍቀር ማለት እኮ መታደል ነው። እሱ አፈላልገን እናገኘዋለን። የት እንዳለ እናቃለን። የማይከበርበት ቦታ ላይ ነው ያለው። ድል ያለ ፕሮግራም አዘጋጅተን እድልሽን ትሞክሪዋለሽ። ኧረ ድልህን ይቋረጥ አንተ በቅት ማለት ነው። እንዱ ከንዳንተ አይነት ጓደኛ እንዱ፣ አላህ ይጠብቀን። እንዷን ላይ ይጠብቃል አሉ። እንዳንተ እንዳንድ አይነት ቆሻሾች የሰውን ትዳር እንዲበላሽ የጓደኞቻቸውን ትዳር እንዲዝረከረግ ትዳራቸውን በት ነው ልጆቻቸው ቤታቸውን በት ነው ከማንም ሴሰኛ ሴትን እንዲዘሉ የሚፈልጉ ብዙዎቹ አሉ በዙሪያዎቻችንም፣ ማለት ነው ብዙዎቹ አሉ። ግን የእናንተው ደግሞ የባሰ ነው። ጉድ ኮ ነው። ድል ያለ ፕሮግራም ምን ልታስትራት ነው እንዴ? ልታስድራት ነው? የማይከበርበት ቦታ ማን ነው? በደንብ ነው የምታከብረው። ሩታ በጣም ተወዷለች። በጣም ነው የምታከብረው። ገባ አይደለም? ቆሻሽ፣ ይኸው እያያትኮ ነው። ከአንተ ጋር የቆመችው አፍላፍ ተገጣጥማቸው ከምታወሩት ከእሷ ጋር ስለቆሸሸ ነው አብርሃምን ሊግባቡ ያልቻሉት። ከሩታ ጋር ከሩታ ጋር ያላግባባቸው እኮ የእሷ ጉዳይ ነው እንደፈለገች ስታዝረከርከው። ለውቅና ብላችሁ ግን እንደዚህ አይነት የምትጋጋጡና የምትላላጡ ሴቶች እኔ አፈቅሯለሁ፣ የፍቅር ጥያቄ የምታቀርብ ያልሆንሽ ወንድ ማለት ነው። የፍቅር ጥያቄ ሲጠይቅ እኮ የሚያምርበት ወንድ እንጂ በባህላችን ሴት አይደለችም። እናንተ ስድ አድረጎች ማለት ነው። ወንድ ልጅ ነው ወዶሽ አፍቅሮሽ አፍቅሬሻለሁ ብሎ ሲጠይቅሽ ደስ የሚለው ለነገኝ ክብርን፣ ቦታን በሱ ሊኖርሽ የሚችለው ማለት ነው። አንቺ ግን ወደሽ ገብተሽ ወደሽ እኮ ነው የመጣሽው። አንቺ እኮ ነሽ አፍቅረሽኝ የመጣሽው ነው የሚልሽ ማለት ነው። ፍቅር ያለቀቀል ማለት ነው። ኧረ የእናንተ ውስጥ ጉድ ነው። ጭራሽ ምን አለች? እንዶ እኔ ገፍቶኛል፣ ተገፍቻለሁ። የሚገፋ ይግፋሻል። አንቺስ እንዶ በዳገት ላይ ሆኖ እንዲ በቁልቁለት ነበር ገፍቶ መጣል ማለት ነው። ተገፍቻለሁ፣ ብዙ ጊዜ ገፍቶኛል። እኔን ገፍቶኝ ከሄድኩ በኋላ ቤት ከገባ በኋላ ቪዲዮ ከተለቀቀ በኋላ ደስተኛ ሆኖ አላየሁትም። እኔ ለሱ ብዬ ነው የምኖረው፣ በጣም ነው እንዲ። ለሱ ብለሽ የኖርሽው አንቺ በግት ማለት ነው። እንዱ ስታስጠይ አንቺ ሴት አሰዳቢ ያለማፈርሻ እንጂ ቆሻሻ ማለት ነው። እኔ እርግጠኛ ነኝ፣ እውነቴን ነው እምላችሁ። አሁን ይሄ ያለ ምክንያት አይደለም ያመጡት። አሁን ነገ እንግዲህ የሆነ ፕሮግራም አዘጋጅተው ወይም ዛሬ በአብርሃም ቤትም ሊለቀቅ ይችላል። ገባችሁ አይደል? የሆነ ፕሮግራም አዘጋጅተው አፈቅርሃለሁ ትለዋለች። ከዛ በኋላ ፍቅርሽን ተቀብያለሁ ብለው እንግዲህ ሲራገጥ ሲላላጡብን ሊመጡብን ነው ቤተሰብ። እንዱ ምን አይነት ዘመን ላይ ነው የደረስነው? ወላሄ እንዱ ምን አይነት ዘመን ነው ነገ ላይ ልጆቻችን ግን ምን አይነት እንትን ነው የሚያሳልፉት፣ ማለት ነው ይህን እያዩ ማለት ነው። ኧረ በጣም በከታችሁ፣ በጣም አስጠላችሁ እናንተ። ዝሙትን እንዲስፋፋ እኮ ነው እያደረጋችሁ ያላችሁት። ሴት የሆነች ሴት ራሷን የምታከብር ራሷን የምትወድ ሴት ማለት እኮ የተከበረች ናት እኮ። እንዴት ባለትዳር ወንድን በሚዲያ አፈቅረዋለሁ ለሱ ለየት ያለ ስሜት ሺ ጊዜ ለድራማ ሲሆን እንዲህ ስንቶቹ እንኳ ስንቶቹ የኢትዮጵያ ሕዝብ ዝቅ ብሎ የሚያከብራቸውን አርቲስቶች እንኳ እንደዚህ አይነት የቆሸሸ ስራ ሲሰጣቸው ክብሬን የሚነካኝና ራስነቴን ዝቅ የሚያደርግ ስራማ ልሰራ አልፈልግም ብለው ነው የተሰጣቸው ካራክተር ገፍተው ወደ ቤታቸው የሚሄዱት ማለት ነው። በዚህ ልክ የተዋረዳቸው የቆሸሻችሁ እናንተ ዩቲበሮች ምንድናችሁ ግን ምን አይነት ቆሻሻ ሴት ነሽ? ለውቅና ብለሽ እንጂ ለምንም ብለሽ አይደለም። አውቃለሁ ተነጋግራችሁ ነው የምትቆሽሹት ማለት ነው። ተነጋግራችሁ ተመካክራችሁ ነው የምትሰሩት። ግን በዚህ ልክ ሴትን ማርከስ ምን አስፈለገ? የነገ ትውልድን መግደልን በዚህ ልክ ምን አስፈለገ? ተተኪውን ትውልድ እንዲሞት እኮ ነው እያደረጋችሁ ያላችሁት ማለት ነው። እኛ እኮ በእናንተ የመጣ እኮ ተሰደብን፣ ተሰደበ እንዲህ ቡታጀራ የምትባል ሀገር እኮ የዝሞት ሀገር ተብሎ እኮ ተሰደበ እንዱ ከስድብ አውጣችሁ እናንተ በክቶች ማለት ነው፣ እያንዳንዳችሁ ማለት ነው። አፈር ብሎ አፈር ያስበላችሁ። ጭራሽ የተለየ ስሜት አለኝ አላለችም፣ አፍቅሬዋለሁ። እንዲ አፍቅሮ ያውጣሽ። ፍቅር የቱ ጋር እንደሚውል አታቂውም አንቺ በክት ማለት ነው። አንቺ የዩቲዩብ ገንዘብ ዶላር ነው የምታፈቅሪ ማለት ነው። እውቅና ፈልገሽ ነው የምትላላጭው ማለት ነው። በዚህ ልክ ግን ከባለትዳር ወንድ ጋር ስትረግሱ ባትታዩ ጥሩ ነው። ለማንኛውም ጋሽ አሸብርዬ እባክህ እባክህ፣ አሁን ደግሞ ፍቅርሽን ተቀብያለሁ ብለህ ተዝረክርከን እንዳትመጣብን። በቃ ትዳርን የምትወድ የምታከብር ከሆነ በቃ ከሩታ ከሩታ ጋር እንደፈለግ ስራ። በቃ ታምራላችሁ። በጣም ነው የምታምሩት። እውነቷን ነው። መልካም ፈሳችሁ ብትፈሱ ራሱ ሰው ያይላችኋል ያለችው እውነቷን ነው። እውነት ነው። ፋሳችሁ ብትፈሱን ከፈስታችሁ ሚዲያ ላይ ብትለቁ ይታይላችኋል። ነገር ግን በዚህ ልክ የወረደና የረከሰ ስራ ይዛችሁ የምትመጡት ምን አስባችሁ ነው እንዴ? እስኪ አንዳንድ የሚያስተምር ነገር ይሁን። ትውልድን የሚገድል ዝሙትን የሚስፋፋበት መንገድን አትጓዙ። አረ የእናንተውስ የከፋ ነው የተለየ ነው።